የሆነ ነገር ኤክስፒሪየንስ አድርጉ መዥረት አድርጎ የሚያስታውሳችሁ መቼ እንደበላችሁት ሳታውቁት ያነበባችሁት ቃል ጣ ብሎ ይመጣል ልክ ትክት ስልካችሁስ ቴክስት እንደሚገባው ቂውቂው ብሎ ይገባል ምን ለዛ ሰዓት ለዛ ሁኔታ ለዛ ነገር የሚሆን መልእክት ልባችሁን ብድግ የሚያደርግ መልእክት ከዚህ ካነበባችሁት ውስጥ በደህና ጊዜ ካከማቻችሁት ውስጥ ከበላችሁት ውስጥ መንፈስ ቅዱስ ያስታውሳችሁ፣ መቼ፣ በሰዓቷ፣ በጊዜው። ይሄ ከሌለ ግን የእግዚአብሔር ቃል ውስጥ ካልዋኘን ግን ኬት አምጥቱ ያስታውሳል? ቃሉ እኮ አለ? አንቺ ውስጥ የለም አንተ ውስጥ የለማ፣ ከየት አምጥት ያስታውሳል? እንዴት ታልፈዋለህ እነኛን ጊዜ? በዚህ በወደቀው ዓለምና በወደቀው ባድ ውስጥ ነው የምንኖረው። የሆነ የሆነ ነገር አይመጣም አንልም፣ ሊመጣል። ሲመጣ እንዴት ነው የምንወጣው? ነው በቃሉ አማካኝነት አናቱ ላይ እንቆማለን። ጉዳዩ ላይ ምን ነው ሲባል፣ ይሄ ነው የሚያሻግረን አባቶቻችንን ያሻገረ አምላክ እንዴት እንዳሻገራቸው ስታይ፣ እንዴት ዋጋ እንደተከፈለልህ መተህ ደግሞ አዲስ ኪዳን ላይ ስታይ፣ ኧረ ኢየሱስ ክርስቶስ ያድናል። የሞተልኝ የቀራኒው ጀግና፣ የተከፈለልኝን ዋጋ አውቃለሁ። መልስ የምትመልስበት እዚህ ውስጥ አለ። ለበሽታ ቢሆን መልሳል፣ ለሀሳብ ለስጋት ቢሆን መልሳል። ለማጣት ቢሆን መልስ አለ። የሆነ የሆነ ነገር መልስ አለ። ምንድን ነው መልስ የሌለው እዚህ ውስጥ አደለም። አሁን ለምታውቁት ችግር ስም አደለም እኮ ገና ሊሰየም ላለ ስም እንኳን ገና እኔና እናንተ ላልደረስንበት ስም እንኳን ገና ሊሰየም ላሉ ስሞች እንኳን የተሰጠ ከስሞች ሁሉ በላይ የሆነ ስም አለ፣ ኢየሱስ ክርስቶስ ይባላል። ሰው በፈለግከው ቁጥር በበዛህበት ቁጥር ይሸሽሃል። ደጋግመ በደወልኩበት ቁጥር ይሰለችሃል። ደጋግመ በፈለግከው ቁጥር ይሰለችሃል፣ ይሸሽሃል፣ ይርቀሃል። እንዴ ሰው ምን ነው? በሰላም ነው። በጣም በዛ በዛ ይላል። ፍቅር ራሱ አንድርስታንድ የሚደረግበት ሰዓት ላይ አደለንም ያለነው እግዚአብሔር በፈለግከው ቁጥር ራሱን ይገልጥልሃል፣ በተጠጋኸው ቁጥር ራሱን ይገልጥልሃል፣ በተጠጋኸው ቁጥር ራሱን ይገልጥልሃል፣ በተጠጋኸው ቁጥር ለዚህ እኮ ነው ዮሐንስ ራሱን አየና ደ ቢላቭድ ዋን አለ፣ የተወደደው አለ፣ በክርስቶስ የተወደደው ብሎ ራሱን ጠራ። ለምን ወደ ደረት ጠጋ ሲል ክርስቶስ ጋር የተጠጋ ሰው የራሱ ማንነት ይገባዋል። በክርስቶስ እንዴት እንደተወደደ ይገባዋል። እንዴት አይነት ተወዳጅ እንደሆነ ያውቃል። ቦስት አድርጎ ዘና ብሎ አባቱ ላይ ይኖረ አልፎ ተርፎ ምንድን ነው የሚለው እስቲ ጠይቀው፣ እስቲ ንገረን፣ ጠይቅልን መባል የተጀመረ እኮ ጠጋ ስለሚል ወደ ደረት ጠጋ ጠጋ፣ ከአስራ ሁለቱ እንኳን ጠጋ ጠጋ ጠይቀው ከመካከላቸው እንኳን ሲመጣ አይቶ የሚለየው እሱ ነበር። ኢየሱስ እኮ ነው፣ ጌታ እኮ ነው ይላቸው እነ ጴጥሮስ ሹ ከታንኳለ ጌታ እኮ ነው። እስከ ልብሱ ወገን ጠጋ ማን የማንም ጥገኛ እንዳትሆኑ ነው ማላቅቃችሁ። ዛሬ ሰውን ውደዱ ተማሩ ሰሚት አድርጉ፣ ታዘዙ፣ ተገዙ። ነገር ግን ጥገኛ ለመሆን የተፈቀደላችሁ ከመንፈስ ቅዱስ ጋር ብቻ፣ ትቶ ለማይሄደው ጥሎ ለማይሄደው የሚጤሰውን ጧፍ ለማያጠፋው

እግዚአብሔር መንፈስ ቅዱስ በሚያስፈልጋችሁ ሰዓት የሚያስፈልጋችሁን ነገር እየሰጣችሁ እንደሆነ ሀንድረድ ፐርሰንት ፖዘቲቭ እርግጠኛ ነው። ይመሰክርልኛል። የኔጌታ ስንት ሰው ዳነ፣ ስንት ሰው ዳነ ዛሬ? ስንት ሰው መልስ ተመለሰለት ዛሬ?

ከማለት ባለፈ እንወቀው፣ በግል እንወቀው። አባታችን ይሁን ወንድማችን ይሁን ጓደኛችን ጓዳችን ይሁን ጥያቄ ጥያቄ ብቻ ሲኖረን ማልቀሻ አይደለም እሱ። እሱንም ቢያካትትም ለህብረት ይፈልገናል። ለአባትና ልጅነት ይፈልገናል። እሱ የበኩር ወንድማችን ነው። ሚስቶች ከባላችሁ ጋር ሳታወሩ ትውላላችሁ? አብሯችሁ የኖራል ሳታወሩ ትኖራላችሁ ወይ ንገሩኝ። መለኮት ውስጣችን ቁጭ ብሎ ሳናወራው መንፈስ ቅዱስ እንደው ምእንም እንደው በጠየቀችኝ መንገዱ በዚህ በኩል ነው ባልኳት፣ እንደው ባማከርኳት፣ ምሬት በሰጠኋት እንደው ጊዜ በሰጠችኝና እንዴት ነው ብላ በጠየቀችኝ የሚል መንፈስ ቅዱስ ውስጥ ቆጭ ብሎ እግዚአብሔር ጋር የቀረ አንዳች ነገር የለንም። መስቀል ላይ ወይ እራስቸው ያለው አንዳች ተፈጸመ ያልተባለ ጉዳይ የለንም። ለምኑ ነው መከራችን የምንበለው ላል ባለቀ ነገር ላይ በተፈጸመ ነገር ላይ መጋረጃ ተቀዶ የጥል ግድግዳ ፈርሶ ሁሉ አልቆ ታርቀን እያወር ውስጣችን ቆጭ ብሎ ነገር ተጨርሶ ባለቀና በደቀቀ ነገር ላይ እየኖርን እንዴት ነው እኛ መብትና ግዴታችንን እንኳን ሳናውቅ የምንሞተው? ተመልሰን እንሞታለን። ይሄ ሁሉ ጊዜ ተሰጥቷል፣ ይሄ ሁሉ ዕድሜ ተሰጥቷል። ይሄንን መጽሐፍ ሳንገልጠው እግዚአብሔር ለእኛ ያለውን ሀሳብ ሳናውቅ አቧራ ያራገፍን። አሁን እኮ የቀረን እኮ እንዲመሳለም ነው እኮ የቀረን እኮ ነው ብሎ መተኛት ነው የቀረን። ምንም እኮ አልተለያየንም እኮ ሳንቴ ኧረ በእግዚአብሔር ያልቀረበልን ነገር ምንድን ነው ያለው? አንስቶ መብላት ሰነፍ እኮ የቀረበለትን አጥቅሶ መብላት እራሱ አይችልም እኮ አጥቅሰን መብላት እንኳን ሁሉ ሙሉ ሁሉ ዝግጁ አጥቅሶ መብላት እኮ ነው ያቃተልኛል። አጥቅሶ መብላት ማለት እኮ ሌላ አይደለም፣ እችን ገልጦ መብላት ማለት ነው። ሌላ ነገር አይደለም። እንጀራማ ማንም አያክለንም። ለእንጀራማ እንጀራማ ተሯሩጠን ለእንጀራማ ስንት ነገር እየሆንን አይደል? እንዲው ይንኮ አሁን ጉዳዩ እሱ አይደለም። ይሄ ነው ምግባችን። በእመኑኝ በእንጀራ ብቻ አንኖርም። ለዚህ ነው ግራ ይገባል። ጤፍ አይደለም እኔና እናንተን የሚያኖረ እመኑን በእንጀራ ብቻ አንኖርም። ይሄ ነው መኖሪያችን፣ ቃሉ ነው መኖሪያችን። ራሱ እግዚአብሔር ነው። ጥቁር ፊደል በነጭ ወረቀት አይደለም የተጻፈው። ይሄ ቃል ራሱ እግዚአብሔር ነው። የደስታችሁ ምንጭ ይሄ ነው። የሰላማችን ምንጭ ይሄ ነው። የእረፍታችን ምንጭ ይሄ ነው። የህይወታችን መምሪያ ይሄ ነው። መገኛችን፣ መኖሪያችን፣ ምንጫችን አቅራቢያችን እግዚአብሔር ይባላል። ከእግዚአብሔር ጋር ህብረት ሳታደርጉ ተመልሳችሁ ወደ መጣችሁበት አትሄዱ ይላችኋል የሰራዊት ጌታ እግዚአብሔር። ያንድ ነገር ለምናችሁ በጣም ጸሎት ካለ እሱኛውን ጸሎት ተዉና፣ አንተን ማወቅ ፈልጋለሁ ብላችሁ በጥብቅ ጸልዩ። እሱን በማወቅ ውስጥ፣ እሱን በመፈለግ ውስጥ፣ እሱን በማወቅ ውስጥ፣ እሱና እናንተ በማውራት ውስጥ እናንተ በጣም ቅም ጸልዩ። ጸሎት ይመለሳል። መቼ እንደተመለሰ ሳታቁት እናንተ ከአባታችሁ ጋር ፍቅር ይዟችሁ ቁጭ ስጋት ከላያችሁ ላይ ይነቀላል። በቃ በቃ ዝም ብሎ ሰው ሰው ሰው ላይ መጣበቅ፣ ሰው ላይ በቃ ጥገኛ መሆን። በቃ ያለ እንተ መኖር አልችልም፣ ያለ አንቺ መኖር አልችልም። እኔ እኮ በቃ እኮ ያለ እናቴ፣ ያለ አባቴ፣ ያለ ልጆች፣ ያለ እንትኖች፣ ያለ እግዚአብሔር ብቻ ነው መኖር የማትችለው። ያለ ሁሉም መኖር ትችላለህ። መኖር የማትችለው ያለ እግዚአብሔር ብቻ የምትሆኑት ከእግዚአብሔር ጋር ተጣብቃችሁ ከመንፈሱ ከቃሉ ጋር፣ ከእግዚአብሔር ከራሱ ጋር መኖር ስትችሉ ለሁሉ ነገር በወልድቱን ለሁሉ ነገር መልስ እሱን፣ መልስ መልስ። እዚህ ውስጥ እኮ እናንተ ሰልጥኜ ጨርሻለሁ፣ አልቆልኛ ነፍስም አልቀረልኝ አላችሁት። ነገር ይኸውላችሁ ጥንት ጥንት ጥንት ጥንት ሁሉን ነገር ጨርሷል። እናንተ ደርሻለሁ ብላችሁ ገና ልደርስ ነው ያለ ገና ስንት ቴክኖሎጂ ሊደርስ ያለበት እኮ ያለቀ ደርሶ ያለቀ መጽሐፍ ነው ያለ የልጅ ልጅ ልጅ ልጅ ልጅ ልጆቻችን ቢመጡ በዚህ ቃል ይመራሉ። እኛም እየተመራንበት ነው። ይኸው ከዚህ ቃል ያለፈ ሞደርድነት የለም። ከዚህ ቃል ያለፈ አዋቂነት የለም። ከዚህ ቃል ምንም አለኝ ብትሉ የእግዚአብሔር ቃሉ ከሌላችሁ ሲባዛ በዜሮ ነው። ጥበብ የሆነው ክርስቶስ እናንተ ውስጥ ከሌለ ለዚህ ከሆነ ያለህን ነገር ሁሉ ሸጥህ ግዛት አለ ጥበብ። ምክንያቱም አለኝ የምትሉት ነገር ሁሉ ጥበብ ከሌላችሁ ሲባዛ በዜሮ ነው። ጥበብ ደግሞ ራሱ ክርስቶስ ነው። የጥበብና የእውቀት መዝገብ ይለዋል እሱን ታውቁት ዘንድ የመረዳትን ባለጸግነት እንዲሰጣችሁ ጸልይላችሁ አለው። ይላችሁ ማንን? ክርስቶስን። የጥበብና የእውቀት ሁሉ ሀብት ትራዠር የሆነውን እሱን እንድታውቁት የመረዳት ባለጸግነት ደሪች ነሶንደርስታን እኮ ምን አድርጎናል መሰላችሁ? ራሱ እኮ ትምህርት ሲባል ስክሮል እንድናደርግ አድርጎናል። ትምህርት ሲባል እዛ ትምህርት ቦታ እንዳንሄድ አድርጎናል። ስልችን ልክ እንደዚህ እንደ ቲክቶክ እና እንደ እንትን ስክሮል ስክሮል ስክሮል ትምህርት ስክሮል ይደረጋል።